አሰላም አሌኩም አረክምትላ በረፊት ወድና የተከበራችሁ ነጃ ተከታታዮች እንዴት ናቸው? ሰላም ነቦ ይነጋለ አልሀምዱልላ እናንተ እንዴት ናቸው? አዲስ ከሆነችሁ ሰብስክራይብ ላይክ እያረጋችሁ ሀበሪያታቶች፣ ዛሬ የማሳያቸው የመኮረና አሰራር ነው። ሽንኩር ቆራርጫለሁ ማለት ነው። አብራችሁ ይሁን። ከዚህ እንደምታዩ ዘይት አድርጊያለሁ። አሁን ከዘይቱ ላይ ሽንኩርት ታሽናለሁ። ከዚህ በደንብ አድርጌ ታሽናለሁ። ለመጨረሻ ድረስ አብራችሁ ይሁን። ላይክ ሸር፣ ሰብስክራይብ እንዳትረሱ። እንዲ ምታይ ሰውን አሁን ትንሽ ነጭ ሽንኩርት እጨምራለሁ የተፈጨ ነጭ ሽንኩርት። አሁን ደግሞ እንደ አባማ እጨምራለሁ። ከዛ አቀላቅላለሁ። ከዛ ቤተሰብ እንደዚህ ካቀላቀልኩ በኋላ ከዚህ ዶሮ ቆራርጫለሁ። በትንሹ በትንሹ ዶሮ ሰብር እጨምራለሁ ማለት ነው። እንደምታየት አቀላቅያለሁ እኔ የራሱ ውሀ ይወጣዋል የራሱ ውሀ እስከሚመጠ ድረስ እስከሚበስል ድረስ እጠብቃለሁ ማለት ነው ይህም የምታየት ፓስታ ነው ፓስታው ነው አሁን ከዚህ ከሁለት ሰባ ብሬ እጨምራለሁ ማለት ነው እሺ ቤተሰብ ይህ እንደምታየት የራሱን ውሀ አምቅቷን እስከሚመጠ ድረስ እንጠብቃለን ከዚህ ደግሞ ፓስታ ከብረት ድስት አድርገለሁ ሀሙቅ እጨምራለሁ ሀፊቻለሁ አብራት የምትወዱታላችሁ ተስፋ አረጋለሁ ማለት ነው። ይህ እንደምታዩት አሁን ዘይት ጨመርኩኝ። አሁን ውሃ ሞቅ ልጨምር ነው፣ የፈላ ውሃ። በጎን ያነኛውን፣ በጎን ይሄን አበስላለሁ ማለት ነው። ይኸው እንደምታዩት አሁን

እንትሌል ይችላል ማለት ነው። ሊነሽፍ ይችላል። አሁን እንደምታዩት ጥረቀ እቀማመሳለሁ የሚለውን ከዛ ይህን ሶስ እንደምታዩት ይህ ሶስ እጨምራለሁ። በጣም ያጣፍቃል። አሁን ትንሽ እገጥመዋለሁ ምናምን ጥረጫው ነው ቀማምሸ ነው። አሁን እንደምታዩት ፓስታዬ እየበሰለ ነው። ይሄ እንደምታዩት ከትንሽ ቆይታ በኋላ ጨርሻለሁ። አሁን የምሳቱን አጠፋለሁ የሚልሆን ምናምን ቀማምሸ ጨራረስኩኝ ማለት ነው። ወደ ፓስታዬ ፓስታዬን አጣላለሁ። ሻባይቦችን እንደምታዩት ፓስታዬ የምንበሰለ

እና ሁሌ ይችል ግን የመዳምን ምግብ ነው። ሳምልክልኝ እንዲያትሉ እኔ ሌላ ቪዲዮ መጫን አልችልም። ለምን ካረብ ቤት ስለምሰራ ግዴታ መሰራ ምግብ ነው፣ እንዲቹ እያረኩ እጪ ነው ማለት ነው። እና ተወዶላችሁ፣ ተስፋ አረጋለሁ። ሰጀምሩ፣ ግን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱህ።